የሀገሬ ሰው ሲተርት እንዲህ ይላል፣ የአንድ ቀን ስህተት ዋጋ ያስከፍላል። እውነትም ሄርሜላ እንደ ቀልድ የጀመረችው ነገር ከባድ ጦስ ይዞ መጥቷል። ሩታ እንዲሁም የሩታ ቤተሰቦች እጅግ አዝነዋል። ከባድ መበጣበጥ እየተሰማ ይገኛል። ሄርሜላ እርጉዝ መሆኗ በቅርብ ሰዎች መረጃዎቹም እየወጡ ይገኛሉ። እጅግ ያስደነግጣል። አብርሽም ያልጠበቀው ነገር ሆኖበታል። በጉዳዩ ዙሪያ ከቤተሰቦቹ ጋር ቀድሞ ለመምከር ጉዳዩ ሚዲያ ላይ ሳይስፋፋ በፊት ከአባቱ ጋሽዬ ጋር ለመምከር ሲል እየበረረ ወደ ቡታጅራ እንዳቀና መረጃዎቹ ደርሶኛል። ሁሉንም በዝርዝር አስደምጣችኋለሁ። በተለይ ደግሞ ሄርሜላ ላይ የደበቀችውን ጉዳይም ስለደረሱኝ ዋነኛ ነጥቦችም አሰማችኋለሁ። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። ሩታ መኪና ተገዛላት ብላችሁ በደስታዋ ቀን የተደሰታችሁ ትዳራቸው ይስመር ያላችሁ ሁሉ ዛሬ ግን የምንሰማው ነገር የሚያናድድ የተገላቢጦሽ እየሆነ መጥቷል። እጅግ ያበሳጫል፣ ያናድዳል። ቪዲዮ ላይክ በማድረግ ጀምሩ እባካችሁ። ይህ መረጃ የሄርሜላ ቤተሰቦች ጋር እንዲደርስን መልእክቴን አድርጉ። ሁሉንም በዝርዝር አስደምጣችኋለሁ። እንግዲህ ያው ሩታ መኪና ተገዛላት ብለን ተደስተን በሰርፕራይዟም ብዙ ቀና ሰዎች ለሰው ሲደረግ የሚያስደስታቸው ሰዎች ተደስተው ሳይጨርሱ ማምሻውን እየተሰማ ያለው ነገር በጣም ከባድ ነው። ብዙዎቻችን እናስታውሳለን፣ አብርሽና ሄርሜላ ገብተውበት የነበረው በፍቅርም ክንፍ ብለውበት የነበረው ነገር ሁሉም ሰው የሚያውቀው ነው። ነገር ግን ሄርሜላ እኔ እዚህ ጋር ይብቃኝ ብላ ሁሉ ነገር ለማብቃት ወስና ነበር። ብዙ ሰውም ተገርሞ ተደንቆ እረ ሄርሜላ እግዜር ይስጥሽ፣ እናመሰግንሻለን፣ ይህን ማሰብሽ ራሱ ትልቅ ነገር ነው ብለው ብዙ ሰው ሲያመሰግናት ነበር። ነገር ግን ጉድና ጅራት በስተኋላ ነው የሚባል የአገሬ ሰው ተረት እነ ሄርሜላ ጋር እየሆነ ያለ ይመስላል። ታዲያ ከአብርሽ ጋር ያንን ቃሏን ተናግራ ከተለያዩ በኋላ ራሷ ላይ የተለያዩ መለዋወጦች እንዳገኘች ከዛም በመቀጠል ደግሞ ከአብርሽ እርጉዝ መሆኗን እንዳወቀች ተመልሳ መነጫነጭና መከዳት ስሜት ውስጥም ገብታለች በከባድ ሁኔታ ውስጥም ትገኛለች ብለው የቅርብ ሰዎቿ መረጃውን እያጋሩ ነበር። በተለይ ደግሞ እንግዲህ ሆስፒታል ሁሉ የምትመላለሰው የሆነ ጉዳይ ስላላት ነው። እንዴት ነው ይህንን ቀድማችሁ ያልገመታችሁት? በተለይ በነ አብርሽ በነ ሄርሜላ ጋር ቪዲዮ የምትሰሩ ሰዎች እንዴት ነው ይሄ ቀድሞ ያልገባችሁ? በተለያዩ ቪዲዮቿ እስቲ ልብ ብላችሁ ተመልከቱ። አብርሽን እየጠራች ሆስፒታል እንደዋለች ሁሉ ትነግረዋለች። ከባድ ነገርን እያሳል ያሳለፈች እንደነበረች ሁሉ ታጫውተዋለች። እንዴት ይሄን አልገመታችሁም? ብለው ነው በዝርዝር ያሰሙኝ። እውነትም መለስ መለስ እያልኩኝ ሳይ ብዙ ነገሯ እንግዲህ በሆርሞን መቀየር ምክንያት ጸባዩዋ እየተቀያየረ ቪዲዮ ስትሰራ የሚያመላክት ቪዲዮ ነበር ለካ ስትሰራ የነበረው። አሁን ሚዲያ ወጥታ ሁሉን ነገር መናገር አልፈለገችም። ነገር ግን በቅርብ ያሉ ሰዎች የሆስፒታል ክትትል፣ በተለይ የጽንስ ክትትል የሚጠየቅበት ቦታ ሄዳ የተመለከቷት ሰዎች ናቸው መረጃውን ቀድመው ያወጡት። ሄርሜላ ደፍራ ተናግራ ብርሽ ከኔ ልጅ ሊኖረው ይችላል እኔም እርጉዝ ነኝ ብላ ያላወራችው የህዝቡን ድምፅ ፈርታ ነው። ከሰሞኑ ራሱ ሩታ መውለዷን ተከትሎ ሩታና አብርሽ ወደፊት፣ ሄርሜላ ጥፊ እያለ ብዙ ሰው ሲናገራት ስለነበር፣ አሁን ደግሞ ይሄን ነገር ብል ሰው ይወርድብኛል ብላ ፈርታ ሁሉ ነገር በውስጥ ለመያዝ አፍና ነበር። ነገር ግን ቪዲዮ ስትለቅ ካያችሁ በልብሱ ሁኔታዋ በጣም ከባባድ ሴቶች እርግዝና ምልክት የሚያውቁ ሴቶች ቀድመው እያወቁ ሁሉ ኧረ ይቺ ልጅ በደንብ ተመልከቷት ቪዲዮ ስትሰራ ሁሉ እያሉ የተናገሩ ነበር። አሁን ታዲያ መረጃው ደግሞ የተሰማው የጽንስ ክትትል ከምታረግበት ቦታ እዛ ታይታለች። ታዲያ ምን አይነት ጉዳይ ቢኖራት ነው እዛ የታየችው? ይቺ ልጅ እኮ እውነትም እርግዝና ውስጥ ነች ማለት ነው እያሉ ነው መረጃዎቹ የተሰሙት። ታዲያ ይህንን አስመልክቶ የሩታ ቤተሰቦች በጣም ብዙ ነገር ግራ እንዳጋባቸው ይህ የሚወራው ጉዳይ የዩቲዩብ ጉዳይ ብቻ ሆኑ ይቅርልን። እኛ ተደስተን ሳንጨርስ ሩታ መደሰት ጀመረች። የተወለደውም ልጅ በጋራ ሊያድግ ነው፣ ፍቅር ሊያመጣ ነው። ሀብት ጸጋ አመጣ ለእንሳን ጨርስ ፍቅርን ድብልቅልቅ የሚያረግ ነገር ምንድን የሰማ ነው ብለው ቤተሰብ በጣም በሁኔታው ደንግጧል፣ ማለት ነው። እንግዲህ የሚገርመው ነገር እቺ ልጅ የጽንስ ክትትል ሆስፒታል አታመራም ነበር ለመናገር ምንም አይነት ጉዳይ ባይኖራት። ስለዚህ እንደተባለው ይቺ ልጅ የሆነ ጽንስ ቢኖራት ነው እዛ ሆስፒታል የምታመራው። ይህንንም ጭምጭምታውን እየነገረችን እንደሆነ በቪዲዮቿ ላይ ከዚህ በኋላ እኔም ከነገርኳችሁ በኋላ እስቲ ልብ ብላችሁ ለመስማት ሞክሩ። በቪዲ ላይ ደጋግማ እየተናገረች ነው፣ ንጭንጭም ነው ምትለው ወዲም ነው የሚብሳት በቃ ወዲያው ወዲያው ነው የሚከፋት። በተለይ አሁን አብርሽ እየራቃት መሆኑን ስትረዳ፣ ወደ ሩታ እያመዘነ መሆኑን ሲገባት በጣም በሁኔታው አዝና የተከዳች የተበለጠች ሁሉ እየመሰላት ከባባር ችግር ውስጥ እየገባች እንደሆነ ነው መረጃውን ያደረሱኝ ማለት ነው። ምን አይነት ዱብ እዳ እንደሆነ ለእውነት ለማሰብ ራሱ ይከብዳል። ይህን ጉዳይ ሲሰማ እንግዲህ አብርሽ በጣም ደንግጧል። ቀድሞም ከአባቱ ጋር ለመመካከር በተለይ ደግሞ ጋሽ አባቱ በብዙ ጉዳዮች አስቀድሞ ያስጠነቅቁታል። በብዙ ሁኔታ ላይ ተው ይሄ ነገር ይጎዳሃል፣ ተው ይሄ ነገር መጥፎ ጣጣ ያመጣብሃል ስለሚሉት ብዙ ነገር የሚፈራው አባቱ ነው። ያንንም በማስመልከት ይመስላል አሁን ላይ ይህን መረጃዎች እየተሰሙ ሲመጡ በሮ አባቱ ጋር ሄዷል ነው ያሉት። ታዲያ ጋሽ በብዙ መላ በሚሰጡት ነገር እናቃቸዋለን። እንግዲህ እሳቸው መልእክታቸውም ከዚህ በኋላ ይሰማል ተብሎ ነው የተጠበቀው። አሁንም ቢሆን በሄርሜ ሜላም በሩታም በአብርሽም በኩል ግን ያሉ መረጃዎች እንደሚያሳዩት ጉዳዩን እዛው ቤተሰብ ውስጥ ጥፍ እናርገው ለመያዝ ሄርሜላ እርጉዝነች ተብሎ እንዳይሰማ አብርሽ አስረግዟል ተብሎ እንዳይሰማ ሁንም ጥረት እያረጉ ነው የሚገኘው። ነገር ግን በአንዳንድ ቦታ ይችን ልጅ ሚዲያ በጣም እያወቋት የመጡ ሰዎች ፎቶዋን እያረጉ በተለያዩ ቦታዎች ላይ እየለቀቁ እየመጡ ይገኛል ማለት ነው። የእውነት ጉዳዩ ውስብስብ ቢያለም ይመስላል ይህም ነው ለካ ከሄርሜላ ከሰሞኑ በጣም በከባዱ ሁኔታ ሲያነጫንጫት የነበረው ያለ እንዲህ አልተነጫነጨችም። ያለ ምክንያት እንደዚህ በቃ ሆድ ብሷት ራስ እስከ ማጥፋት ድረስ አልደረሰችም። ያው እንግዲህ እንደተመለከታችሁት እንደሰማችሁት፣ የሆነ ጉዳይ ባይኖራት በዚህን ያህል ደረጃ ሴት ልጅ እንደዚህ ትሆናለች ተብሎ አይታሰብም። በተለይ ካገባ ሰው አግብቶ እንኳን ልጅ ከወለደ ሰው እንደዚህ አይነት ሁኔታ ውስጥ እየሆነ እየታወቀ ጭራሽ ላብድ ነው እያሉ ቪዲዮ መስራት ከባድ ነው። ያው እንደተባለው በውስጧ ምንም ነገር በአዲስ ልጅ ባይኖር እንደዚህ አይነት ነገር ውስጥ አትገባም ነበር ማለት ነው። ጉዳዩ የእውነት ለመናገር በጣም ወሰብሰብ ያለም ነገር ይመስላል። እኔ ከዚህ በኋላ አብርሽ ምን አይነት ነገር ይዞ ይሄዳል የሚለው ሌላ ጥያቄ ነው። በሌላ በኩል ደግሞ እነሩታ ተደስተው ሳይጨርሱ ቤተሰቦቿም ተደስተው ሳይጨርሱ እንደዚህ አይነት ወሬዎች እየተዛመቱ እየተሰሙ በእነሱስ በኩል ምን አይነት አመለካከት ይኖራል ለአብርሽስ ምን አይነት ፊት ያሳዩታል፣ ተብሎ የሚጠበቀውም ሌላ አጉር ነው። ስለዚህ ሁሉም የተለያዩ ሀሳብ ነጥብ ነው የሚኖራቸው። እስ እንግዲህ በቀጣይ ሁሉንም የምንሰማውን ወደ እናንተ መረጃውን ይዘን የምንመጣ ይሆናል። አሁን ግን በጠቅላላው ይዘን የመጣ ነውን ነው ያካፈልናችሁ። በተለይ ሄርሜላ ጽንስ ክትትል የሆነ ቦታ ታይታለች ብለው ሰዎች መረጃ ስላወጡት ጉዳይ የሩታ ቤተሰቦች ይን ጭምጭምታ ሰምተው ስለደነገጡበት አብርሽም እየበረረ ቡታጅራ ስለሌለበት ጉዳይ ነው ጠቅላላ ባለመልኩ መረጃውን ይዤ የመጣሁት በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም